ምን አይነት ወንድ ነው የሚመችሽ? ቀይ ቢጫ፣ አረንጓዴ? ቆይ ስንት አይነት ወንድ ነው ያለው? ያው ወንድ ወንድ ነው። በቃ አለቀ። ማለት ባህሪው፣ አቋሙ ምናምን። አንተ አሪፍ አሪፍ ይመስለኛል። መጨረሻ ምን ይመስልሻል? አሪፍ ይመስለኛል። በተለይ ኤቢን ካገባ ነው። አንተ የእኔን ለቅሶ፣ የኔን እርግማን፣ የኔን ሐዘን ትችላለህ? እኔ እኮ እናቴን እኮ ግን ከእናቴ ማግኘት የምፈልገውን ነገር አንተ ልትሰጠኝ አትችልም። በቃ ምንም ነገር ጠይቀኝ፣ ምንም አደርግልሻለሁ። ዳጣ፣ አንተ ፀጉሬን ትዳብስልኛለህ? ፀጉሬን ፈጥ ትሰራልኛለህ? ሽቱ ለብሳ ጭን ላይ አስጠኝ ትዳብስልኛለህ? አየህ፣ አንተ አባት መሆን ብቻ ነው የምትሽ፣ እናት መሆን አትችልም። ዳጣ፣ እናትሽ እናትሽ እኮ እዚ ምን ትሰሪያለሽ? ምንም የሰማሽው፣ ውሃ የሰማት ምን ሰማሽ? አይ ውሃ፣ አልሰማሽም። ምንም ነገር አላወቅሽም። እሺ አሁን ምን አልኩሽ? አሁን ምንድን ነው ያልኩት? እስኪ ድገሚው። አሁን ምንድን ነው ያልኩት? ውይ ዳጣና የናታን ወዳጆች፣ ዳጣና ናታን እንግዲህ በዚህ ልክ ተቀራርበው ሲጫወቱ ማየት የሁላችንም ምኞት ነበረ። ዳጣ የኔ ቆንጆ የኔ አበባ፣ እንግዲህ ዛሬ ደስ ብላት ከናታን ጋር አሪፍ ጊዜ እያሳለፉ ነው ማለት ነው። እንግዲህ ናታን ዘና እያደረጋት ነው ዳጣን ከዛም አልፎ ናታን በጣም ነው ደስ ያለው ዛሬ፣ ምክንያቱም ዳጣን ምን አይነት ወንድ መቸሻል አንቺ? ለህይወትሽ ካሁን በኋላ ቢያንስ የራሴ ህይወት እጀምራለሁ ብለሽ ማሰብ አለብሽ እና ቢሆን ብለሽ የምትመኘው ምን አይነት ወንድ ነው? ሲላት በቃ እንዳንተ አይነት ወንድ ቢሆን ደስ ይለኛል ነበር ያለችውና ኦኬ በቃ እኔ ደስ ልሻለሁ መችሻለሁ ማለት ነው ነበር ያላት። ማነው ነው እንደዛ እንድትለኝ አይደለም ግን ቢሆን እንደዛ ብዬ አስባለሁኝ እንጂ እኔ አንተን ሌላ ነገር አስቤ አይደለም ምናምን ያለችው ማለት ነው። እባክህን ያፍራሉ እንደዛ አትበለኝ ነበር ያለችው ማለት ነው። ምን ያሳፍርሻል? ቆይ ለእኔ ግን ምን ታስብልኛል አንተ? በቃ መጨረሻ ያሳምርል በጣም ብቻ ደስ የምትልጅ ና ምናምን እያለችው እያሞገሰችው ነበረና። በቃ መጨረሻ ማየት እፈልጋለሁ ደስ የሚል ህይወት እንዲኖር እመኝልሃለኝ እያለችው ነበረ። በተለይ ደግሞ ከኤቢ ጋር ስትሆኑ እኔ እንጃ ምን እንደምልህ እያለችው ነበረና እንግዲህ ናታን እንድትነስ ትይኛለሽ ብሎ እንግዲህ ያሯሯጣት ነበረ። እሱ ከእሷ ጋር የሆነ ነገር እንዲኖረው ነው እንጂ ሌላ ምንም አሳቢ የለውም ማለት ነው። ማለት እሷ የላትም ዳጣ ያው ደስ ይላታል ይመቻታል፣ የሆነ ነገሩ ግን ይህ ፍቅር የሚላው አይነት ነገር ስሜትን የለባት ማለት ነው። ከዛም እንግዲህ ወደ ቤታቸው ከተመለሱ በኋላ ቀጥታ ክላሱ ሆኖ ቴክስት አድርጎላት ነበረና ና ክላስ የማፈልጌች ነው ብሎ ከዛ ክላሱ ሄዳ እንግዲህ በቃ የሆነ አላደለ በቃ ፊቱ ላይ ምናምን እነዚህ ቁጭ በይ እስኪ ቁጭ በይ ምናምን ብሏት ነበረ እና ጠገቡ አይ እኔ ቅምት አልፈልግም፣ ኤቤ የመጣችው እንደሆነ ደግሞ እናቴ ከዚህ ቤት እህል ውሃ ነው የምታጠፋው፣ እያለችው ነበር ማለት ነው። በዛም እንግዲህ ፈርታ ማለት ፈራቸዋላት። ብትቀመጥ ብታወራው እኮ ደስ ይላታል ይመቻታል፣ ግን ያው ኤቢን ስሜት ስለምታውቀው ይቅርቢ ብላ ነበር ማለት ነው። ግን ናታን በቃ በዛ በዚህ ብሎ እንድትቀመጥ ገፋፋት። ከዛ ተቀምጣ ፊት ለፊቱን ሲያት በቃ የሆነ አይኑ በጣም እየተቅበዘበዘ ነበረ፣ የሚያያት በፍቅር አይን ነበረና በቃ ዳጣ ስሬ ስለሆነች ዋናው ቀጥታ የጠየቀችው እንደ ነበር እኔ የምለው ከኔ ፍቅር እ እንዴ ነበር ያለችው ማለት ነው። እና አንጀር በስመ አብ በይ ብሎ እንግዲህ ወጣው ላይ ደንግጠው እንዴ፣ በስመ አብ በይ ብሎ ምናምን አላማታበም እንዴ ጨራሽ አዋ ብሎ ግን እንደዛ ማለት ስላልፈለገ እንዲያች በስመ አብ በይ ምናምን ብሎ ነበር ያለው ማለት ነው። ከዛ እንግዲህ በቃ የሆነ ነገር እንትን ሌላ እየፈለገ ነበረ ማለት ብቻ አክቶ እንደዛ እያደረገ ነበረ ና እሷም እንዴ፣ ምንድነው ነው እንደዚህ፣ እንዴ ምንድነው እያለች ነበር እርዳታ? ከዛ በዛ መካከል እንግዲህ ዳጣ ጋሽ ደርጅና ወይዘሮ ማርታ ጋሳ አሉን ቁጭ እንዳሉ ነበር ይሄ የደረሰችው። የተቀመጡት በአንድ እንደነበሩ ነው። ድግ ብላ ሄደችው ና ዳጣ የት ሄደች እያለ ነበር ጋሽ ደርጅና ወይዘሮ ማርታ ከናት አንክላ ሲዳ ነው የሚሆነው እያለችው ነበር ና ለምንድን እንዴት አሁን በዚ ሰዓት እንዴ ዳጣ እኮ በጣም ያራዳ ልጅ የገባት ናት፣ እንደዚህማ ታደርግም እያል እንግዲህ እየተከራከሩ ነበረ ከዛም እንግዲህ ወይዘሮ ማርታ ካላመንከኝ ሄደህ ማየት ነዋ ብላ እንግዲህ እልክ ነበር ያስገባችሁ ዳሽ ደረጀን አረዛት። ድማ አሁን አሁን እኮ ሰዓት አልፏል፣ እንዴት ወንድልሽ ክላስ ይሆናል ምናምን ብሎ ነበረ። እንግዲህ እንዳለችውም ቀጥታ ጋሽ ደረጀ ብድግ ብሎ ለያት፣ ካልሽ ለያት ብሎ ሂዶ ነበረ። ግን ሲሄድም ቀጥታ ያገኛት ክላሱ ነው ማለት ነው። በጣም ነው የደነገጠ፣ እሱም እነሱም ድንግጥ ነው ያሉት። በሩን ከፍቶ ነው ግብት ያለው። በእርግጠኝነት ዳጣ እዚጋ ትደነግጣለች፣ ግን እንትና ናታን አይንን የጠራኋትኝ የሆነ ምናምን ብሎ ሀሳቡን ጋስተች እንደሚያስቀይረው ተስፋ አደርጋለሁኝ። ያው ወይዘሮ ማርታ ልጆቹ ግን ልጅ እስከሆኑ ድረስ ምናምን ያለች ብቻ የሆነ ነገር እያለ የነበረ እሷም ያው ልጇን ፍቅሯ እንዳልተቀበላት ጋጣ ደግሞ እንድትቀራረበው ስለማትፈልግ፣ ያው ታውቃላችሁ፣ የሰው ልጅ እንግዲህ በተለይ ወንድ ልጅ ፍቅር የሚይዘው አብራችሁ ትውላችሁ ስታድሩ በመቀራረብ ነው። ሴት ልጅ ደግሞ የሆነ ነገሯ በቃ በመጀመሪያ እይታ ነው ፍቅር ሊይዛት የሚችለው እና እንግዲህ ወይዘሮ ማርታም ባይቀራረቡ እያለች ነው። ለምን እሷ እና ዳጣ እና ናታን ከተቀራረቡ የእሷ ልጅ እንዲሁ ትቀራለች ማለት ነው። እየተንጨረጨረች ነው፣ እየተናደደች ነው። ግን ደግሞ በዚህ ላይ የባሰ ሌላ ንዴት ይሆንባታል ብላ ስላሰበች እንግዲህ ዳጣ እና ናታን እንዳይቀራረቡ እናትየዋ ራሱ ፍላጎቷ ነው ማለት ነው። በዛም ነው እንግዲህ ጋሽ ደረጀን አነሳስተ ሄደችው ማለት ነው። ሌላው ዛሬ ትንሽ ፋዋል የተሰራው እንግዲህ ጋሽ ደረጀና ዳጣ መኪና ውስጥ እያወሩ ነበረ። ስለ እናቷ ደጋግማ እየጠየቀችው ነበረ። እናቴ በሕይወት አለች ወይስ ሞታለች? አንተ አባት እንጂ እናት መሆን አትችልም። በቃ እኔ አሁን እንደዚህ እያልኩ እየጠየኩ፣ በዚህ መካከል እናቴን ሳላገኛት ብቀር ወይ በሕይወት ብታልፍ አንተ ስጸጸቱ እስከ መጨረሻው እንትን ትለዋለህ ወይ? ስለዚህ እያለች ደጋግማ እየጠየቀችው ነበርና፣ ጋሽ ድረጅን ስንት ቀን ነው ይሄን ነገር የዘጋነው ነገር አይደለም ወይ? ለምንድነው እንደዚህ እምትይው? በቃ ማለት ለምን እንደዚህ ይሆናል? ይሄ ሊሆን የማይችል ነገር ነው እያለ በቃ እንግዲህ ብዙ ነገሮችን እያላት ነበረ። ከዛም እንግዲህ በቃ ነገር እንዴት ነገረኝ እፈልጋለሁኝ። ለአንች ላንቺ የሚጠቅምሽና የሚጎዳሽን እኔ ነኝ የማውቀው እያለ ነበርና እሱን እያወሩ እያለ እንግዲህ ናታን ዳጣን ናታን ውሃንና መጥን ጓደኛዋን የሆነ ቦታ አግኝቻቸው ነበር፣ እና ጋብዘን ኬክ ጋብዘን ሲሉት ዳጣን ጥሯት እና ጋብዛችኋለሁ ነበር ያላቸው፣ እና እሺ ጋሽ እንግዲያስ አባዬና ዳጣ በር ላይ ናቸው፣ ስለዚህ ልጥራት ብለው ሄደው እንግዲህ ውሃ ከመኪናው መስታወት እንትን ጋር ቆማ እያዳመጠች ነበረ እና ጋሽ ደረጀ እና ዳጣ የሚወርዱን ሰምታለች። ውሃ ደግሞ የሰማችውን መሸሸግ እውነትን ከማውራት ወደ ኋላ ትል ምንም ነገር በቃ ቀጥታ ነው የምትናገረው። ና እናቴን እናቴን እያለች እንግዲህ ተደጋጋሚ እየጠየቀችው ነበረ ና ጋሽ እንግዲህ አጋጣሚ አይቷት ልክ የመኪናውን መስታወቱን ዝቅ ሲያደርገው ቆማለች ማለት ነው። ከዛ ምን ብትል አሪፍ ነው ዳጣዬ እናትሽ እኮ ምናምን ብላ ነው ያለችው ማለት ነው። በጣም ነው ደነቀተው ጋሽ ምን ሰማሽ ምድር ይሰማሽ ምናምን እያለች ነበር። እና ከዛ ሀዲ እርግጠኛ ነኝ እንግዲህ ለእናቷ ትናገራለች። እንዲህ አጣኩ አባዬን እናቴን ጋር አስተዋወቀኝ ያለችው ነበረ ምናምን የሚለው አማርኛ መልሶ ወይዘሮ ማርታ ጋር ከደረሰ ሌላ አጠራጣሪና ከባድ ጥያቄ ይፈጥራል ማለት ነው። እንጃ እንዴት እንደሚሆን ብቻ ከባድ ነው። ውሃ ደግሞ ከመናገር ወደኋላ እንትን በእርግጠኝነት ትናገራለች። ለምን የሰማቸውን ነገር ሄዳ ማውራት ነው። ምንተምትለ ነው። ምንድን የሰማሽው የሰማሽው ምንድን ነው ሲላት፣ ይዳጣ እናት አባት ምናምን ብላ ጀመረችው ማለት ነው። አንቺ ምና ብሎ ከዚ ደረጃ ሲኮጣ ጸጥን ያለችው እሱ ሁሉን የሚያወሩትን ነገር ስለሰማች፣ በጣም ከባድ ነው። ቤተሰቦቻችን ያው እንግዲህ ወይዘሮ ማርታ አሁንም ያው ደስ የሚለው ቀድመ ያንን ኢዲኤንኤ ትክክል ያልሆነ ቢሆንም ያንን ዲኤንኤ ስላየች የተወሰነ ትረጋጋለች ብዬ ተስፋ አድርጋለሁኝ። ግን በጣም ከባድ ነው። ሌላው እንግዲህ በባለፈው እንዳያችሁት ሰላም ዳጣን በቃ ጥያቄ ጠይቃት ነበረ። በቃ ስለ ቤተሰቦች፣ የት እንዴት ወለድሽ፣ የት እንዳደግሽ፣ ከጋሽ ጥርጅግ እንዴት እንደተገናኛችሁ፣ በቃ ስለ እናትሽ ንገርኝ ብላት ነበረ እና እንግዲህ ስለ እናቷ ምናምን ስታነሳባት ስለ እናቴ ማወቅ ትፈልጊያለሽ ብላ እንግዲህ ስስቅ ብላ ነበር ያለቀሰችው። በዛም እንግዲህ ጋር ስርጀና ወይዘሮ ማርታ መጥተው ለምንድን ያስለቅሻት? ምን ሆና ነው? ሲሉ እንግዲህ ሰላምም ደንግጣ ነበር እና ምንድን ነው ያልሻት ስሏት ስለ ቤተሰቦቿ አስጠይቃት አለቀሰች ነበር ያለችው እና ከዛ ርቅደ እንዲያት ተጠያቂያ ብሎ ጋር ደረጃ ማስተናቀቃት። እንግዲህ ሰላምም እሽጋሽ ይቅርታ ብላ ወደ ክላሱ አይደች ማለት ነው። ሰላም ውስጧ የሚሰማ ስሜት ስላለ እውነታውን ማወቅ ትፈልጋለች። ልጇ እንደሆነች የሚሰማ ስሜት አለ እና በቃ ዳጣ የሆነ የተልደችበት ምናምን እንዴት ነግራት ትፈልጋለች። በቀጣይ ክፍል በአዲስ ሆን ገናኝ። ሰላም ቆዩ።